የወልቃይ ጠገዴን ማህበረሰብ ማንነት በማጽናትና ወሰኑን በመጠበቅ ረገድ በርካታ ተግባራት መከናወናቸውን የወልቃይ ጠገዴ ሰቲት ሁመራ ዞን አስተዳደር አስታወቀም። ከወሰንና ማንነት ጋር በተያያዘ የተከናወኑ ተግባራትን የሚገመግም መድረክ በሁመራ ከተማ ተካሂዷል። የወልቃይ ጠገዴ ማህበረሰብ የማንነት ጥያቄ የመላው አማራ ጥያቄ ነው ያሉት የዞኑ ዋና አስተዳዳሪ አቶ አሸተ ደምለው በዚህም በርካታዎች የህይወት መስዋዕትነት መክፈላቸውን አስታውሰዋል። የማህበረሰቡ ጥያቄ ምላሽ እንዲያገኝ ህግን መሰረት አድርገው ሲሰሩ መቆየታቸውንም አቶ አሸተ ተናግሯል። የማንነት ጥያቄው ህጋዊ ምላሽ እስኪያገኝ ድረስ እያንዳንዱ ሰው የበኩሉን አስተዋጽኦ እንዲያበረክትም አሳስቧል። የዞኑ ማህበረሰብ በቋንቋ መናገሩ ከቦታ ቦታ ተንቀሳቅሶ መስራቱና መደራጀት መቻሉ የማንነት ጥያቄው ካስገኛቸው ፍሬዎች መካከል ናቸው ያሉት ደግሞ የዞኑ ምክትል አስተዳዳሪና የውሰንና ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ናቸው። በሀገራቸው ላይ ግፍና መከራ ሲደርስባቸው መቆየቱ የቅርብ ትዝታቸው መሆኑን ያስረዱት ኮሎኔል ደመቀ፣ ሁሉም ሰው ሊረዳው የሚገባ ፍትሃዊ ጥያቄ ነው ሲሉ አክለዋል። ከህወሓት የባርነት አገዛዝ የወጣው ማህበረሰብ ዛሬ ነጻነት አየር እየተነፈሰ መሆኑን ኮሎኔሉ ተናግሯል። ይህንን ማስቀጠል ዋናው ተግባር ስለመሆኑም አስረድቷል። በክልሉ የተፈጠረው የጸጥታ ችግር የማንነት ጥያቄው በሚፈለገው ልክ ውጤት እንዳያመጣ ምክንያት መሆኑንም በውይይቱ ተገምግሟል። መረጃውን ያደረሰን አምሳላ ሞኘ ነው።